ነበራችሁ ውድ አድማጮቻችን፣ ይሄ ዳና ኮኔክሽን ነው። ያለ ስስት ያለ ገደብ ቡም ሌሎች የምንደመጥበት አመሻሹን በሳቅ ፍርስ ስምንልበት ሰዓታችን ላይ እንገኛለን። ዛሬ ስቱዲዮችን እጅግ ተወዳጅ ኮሜዲያን ኮሜዲያን ማርቆስ አለ መረቁ

ዋ አድማጮቻችን፣ ኮሜዲያን ማርቆስ እስከ ምሽት አራት ሰዓት ድረስ እንፍታታለን ማለት ፋታ እንላለን ልንጨምር ሌሊት ከሰዓት ላይ መውጣት ሌሊት ከሰዓት ሰባት ሰዓት ላይ ከዚህ ውልቅ ብንል በርምሳና እንኳኳ በሆነ ነገር እንገባል እንገባለን። እውነት ነው እንግዲህ አድማጮቻችን፣ ቆንጆ ጊዜ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ሀባ ነገር ዱድ እንኳን የለኝም ጅሳ ነኝ። ሰሞኑን ድብርት ወግሮኝ በጣም ግን ጽናናለሁ። ደህና እስኪ ጀምር ድርሹ የፉንቃይ ያቺ ጆሊህቴ ረ እንዳጠፈረ ነው በሞቴ እየተባለልኝ ይኸው መጥቻለሁ። ጨዋታው እንዲያምር ማርቅዬን ይዣለው። ከስር እኔ ቁጭ ብዬ ፉገራ ፎገራሉ። ከሞን ምንድን ነው ምንድነውከሞን በጣም ችግር ነው። ከሞን በጣም አስቸጋሪ ስለሆነ ከሞን ከሞን ወደ ኮረሪማ ይሄዳል ወይ ወደ ኮረሪማ ይሄዳል፣ ወደ ሌላም ቦታ ይሄዳል። ብቻ ለማንኛውም አለን እኛም ከሞን እናንተም ከሞን እንጠጋጋ እንደ ማለት ነው። ወዳጆቻችን ሰብሰብ ብለን እናዳምጣለን። ምክንያቱም ደስታ ቢጋሩት ጥፍ ይሆናል፣ ሀዘንን ሲጋሩት ደግሞ ይቀንሳል የሚባል ነገር አለ። ትክክል ነው። ዘና ማለት ያስፈልጋል። በቁጡ ነው ታዲያ። ዛሬ አርባ አይደለ? ሞቅ ደመቅ ነው የምናደርገው ልብስ ከኛ ምኑ ከነሱ ትራሱ ትራሱ እ ከነሱ አድማጮቻችን። ካለ ማርቆስ ካለሽ ድርሹ ሀዘን ይጠፋል። ድራሹ በሳቅም በሽበሹ ይለን። እውነት ነው። ጭንቅ፣ ሀዘን፣ ትካዜ ካለ አቴንሽን ለዳና ኮኔክሽን ያለን ነው ወዳጆቻችን። ቆንጆ ጊዜ ማርቄ፣ እንዴት ነበና? አለሁልሽ እናት በጣም አዲሱን መቶ ብር አልምስር። እሺ ዘጠና አምስት ብር ላድርግልሽ። እሺ ደግሞ የምትቀናንሽው ነገር አለ። ሰማንያ ሰባት ከስልሳ አላደርግልሻም። ስናይደር በነገራችን ላይ በጣም ብዙ ነገር እናወራለን፣ አይደለም ማርጌ። መቼም አንተ እንደ ኮሜዲ የምትታዘባቸው በርካታ ነገሮች አሉ አደለ? እግረ መንገድህን የምታያቸው ነገሮች አሉ። አገራችን ላይ ካለው ነባራዊ ሁኔታ አንጻር የምትታዘባቸው ነገሮች አሉ አደለ? እያንዳንዱ ቀን ብዙ የምንመለከተው ነገር አለ አደለ? በዛኑ መጠን ደግሞ ኢንስፓየር የሚያደርጉ ነገሮችም ያጋጥሙል። ዛሬ ድረስ ይሄንን እንስሳ አይቼውም። ይሄ ስፓይደርማን ስፓይደር የሚያነቃት? አዎ የሚያነቃት ችግር

ልክ ጸጉር ቤት የመጣ፣ ልትቆርጥ ነው? አዎ፣ ሩብ እኮ በመርቃት እንጂ በክፍያ ትተላል። ጸጉር አስቆረጥኳት አላስቆረጥኳት፣ ሶስት በሶስት አባዥው እኮ ዘጠኝ እኮ ነች። ብዛት ደግሞ አሪፍ እኮ በነገራችን ላይ አሁን የሆኑ መድኃኒቶች መጥቷል። የኔ እውቀት ነው ሙቀት አይደለም። ሳሪ ሲያደገ ልጅ እንዴት ሙቀት ይሆናል? በጣም አየር በጣም ያለበት ፋስ ያለበት ስለሆነ የኔ እውቀት ነው ሙቀት አይደለም። ልክ ነው። የፈረሰ ፊት ሁሉ ይገነባል። የኛ አይነት ማለት ነው። አሁን ይህንን ፊት አየሽ ድርሹ? በፈረስ የሶስት ቀን መንገድ እንደውም ያንሽ ያንሽ አንዱ አንድ እዚህ ቦሌ ጠበስኳት፣ እና ከዛ ለመጃንጀን ፋራ አደለሁ ከቤት ቁጥሯ ጀመርኩኝና፣ ና ስማ አለች ወይ እንደውም፣ ስማ አደለም ያች፣ ሰማ ስምት ሰማ አለች ወይ። ካሮክ ሰተታየ ርጋ ዱባለን ማሲንቀው ነው የምትመስለው።

አሁን ግን ምን ነው ደርበብ ማለት ነገር አሁን ሞላ አይደል? አዎ፣ ከእድሜ ጋር ተያይዞ እንዳይሆን። አይ እድሜም ገና እንድ ፍሬ እህቴ ሰላሳ ስምንት ነች። እኔን ሰላሳ ሰባት ላይ ፍና አድርጋ ይዛ ከዛ እንደውም ስለ እድሜ ምን እንዳደረግን ታውቂያለሽ? እህቴ እድሜዋን ስትናገር እድሜ ስንት ነው ስትባል ሰላሳ ስምንት ላይ አራት አመት አለች። አረ እንጂ አታስፎግሪኝ ያ በቃ ቀይረዋለሁ አለች እሺ እድሜ ስንት ነው ስላት 38 ሀ 38 አንዳንዱ ሴት ደግሞ ሰላሳ ላይ ቀጥ ይልና ምናው ስትላት ሰላሳ የሆነው በምክንያት ነው በጣም የሚገርምኝ እድሜ ሉሲን ዥዋ ዥዋ ያጫወተው ሁሉ እኔማ አርባ ሰባት ነት ይሄ የቦሌን መንገድ እኮ መጀመሪያ ያሰመረው ሁሉ

ሰጥቷለን ። በዚህ አጋጣሚ ጥግ ላይ ያለሽው ልጅ የምታዳምጪን በጣም ነው ደስ የሚለው። ዐይንሽ በጣም ያምራል። በቃ ትክክለኛ የኢትዮጵያ ውበት አንቺ ላይ ያየን። ማርቂዬ ግን አገባክ? አዎ በቀደም ኮሜዲያንና የኢትዮጵያ ጋዜጠኞች ተጫወትን። ቆይ ቆይ፣ ሦስት ነው ያገባሁት። ጫወታ ታዲያ እዚህ በነገራችን ላይ ቅድም ስንደዋወል ስቱዲዮ ነበርክና የሆነ ሞናሊዛ ምናምን ስትሉ የሰማው መሰለኝ። እና እና እና በዓለም ላይ ቆንጆ ማን አለ? ከኔ ውጭ በነገራችን ላይ በዓለም ላይ ድርሽዬ በዓለም ላይ ትልቁ ቀልድ በራስ ላይ መቀለድ ነው። እውነት ነው። ገብቶሻል። አንቺ ሰው ላይ ብትቀልጂ፣ አንቺ በሆነ ባየሹ ነገር ብትቀልጂ ምናልባት ትንሽ ሊያዝናና ያዝናና ይችላል። አንቺ በራስሽ ስትቀልጂ ነው ቀልድ ሰው ውስጥ አይን ውስጥ የሚገባው። ቀልድ በነገራችን ላይ ዝም ብሎ ፌዝ ብቻ አይደለም። ቀልድ ውስጥ ትላልቁም ነገሮች አሉ። ሀገራዊ እሾዎች ይነሳሉ። ማህበራዊ እሾዎች፣ በጤና በተለያዩ ነገሮች ሰዎችን በ ቀልዶች እናስተምራለን። እኔ ደግሞ ትውልድን በምሰራቸው ነገሮች ነገ ሊታዘበኝ የሚፈልገውን ነገር ማድረግ አልፈልግም። መማር አለበት ሰው፣ መማር አለበት ትውልድ፣ መማር አለበት ዝም ብሎ ቫልት ብቻ እና ስሰራው ስሰራው በአለም ላይ ማርቂን የመሰለ ቆንጆ አለ የለም። ይሄን ነገር አያቅ። አንደኛ የዓለማችን ምርጥ ቆንጆ ነኝ። ስለዚህ ሙናሊዛ ማርቂ ሙናሊዛ ብ ለመጣ ነው። ሙናሊዛ ማርቂ ሙናሊዛ እስቲ ሰዎች ስሙኝ፣ በጣም ያሳዝናል። የሚያይን ሰው ሁሉ ቆንጆ ነው ይለኛል ድርሹ። ከጸጉር እስከ ግሬ ሳይኖረኝ ናሙና ያየ ይፋረደኝ። መኔ ነው ቆንጅና እስካና ቴማሃል ጸጉር የተመላ አልጦ እቃም ሆነ ውሃ እንዴት ተቀመጦ ወይ አይባልም እንጂ ከተባለ አፍንጫ ከኩባያ እንድ ነው ከጠላ መጠጫ። ሞናሊዛ ማርቂ ሞናሊዛ፣ ምን ሞናሊዛ ሞዛ ዘን